ሰላም ሰላም፣ ክብራትና ክብራት ተመልካቸ፣ ሰላም ሰላም ብያለው። በሀገር ውስጥም በሀገር ውጭም ያላችሁ ሰላማችሁ በዝዝዝት ይበልኝ። እንግዲህ ሁላችሁም በአብዛኛው ምንድን ነው ያላችሁ ማለት ነው። እስኪ ቤተሰብ አንድ ጊዜ ቆሙና ላይክ ሰብስክራይብ አድርጉ፣ ላይክ ሰብስክራይብ አድርጉ እንጂ ላይክ ላይክ እያደረጋችሁ ጥያቄ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁኝ። ለምትሰጡኝ አስተያየት ደግሞ ክብራችሁ ማለት የሰጣችሁኝን አስተያየት ማለት ነው፣ ማለት ኮሜንት አላልፍም። ሶ ቁጥሮችን ስጭንም ያላችሁኝ ሰዎች የዋሳብ ቁጥር እንንገራችሁ በዛ አጋጣሚ ዜሮ ዜሮ ዘጠኝ ሰባት አንድ ዜሮ አምስት አርባ አራት አርባ አራት ሰማንያ ዘጠኝ ሰማንያ ስልሳ አምስት ግራ ተጋብቼ ነው ያው እቆየ ስልክ ስለሆነ ያው ብርቱካን ምነው እና ይሄ ነው ቁጥሪ በዋሳፕ እና በቴሌግራም በኢንስታግራም፣ በፌስቡክ፣ በሜሴንጀር ማግኘት ይችላሉ። ብርቱካን ፋይቭ ቱብን እና ማለት ነው ዛሬ አቡዬ ናቸው እንኳን አደረሳችሁ። በዛ አጋጣሚ አቡነ ገብረ መንፈስ ቅዱስ የልባቸውን መቻት ሁሉ ይፈጽሙላችሁ። እና ብርቱካን ምነው በወጣወት የምታመልኪው በራስ ሽውበት ነ በራስሽ በራስሽ በወጣወት አታመልኪ እያላችሁ ነው እና አጠገቤ የተሆነ ደግሞ ለለብሰው ይችላሉ ስለዚህ፣ ለብርም አልሸጠውም። ምንድን ነው የማደርገው? ጣዖት አታምልኪ ያላችሁ ቃላችሁን ስለማቅብ በሶስቱ ሥላሴ ወይስም ሮሃማ አቶ በሶስቱ ሥላሴ ወይስም ጣዖት አታምልኪ መልካም ሰው ነበር ታንቺ ብዙ ተመሪ ያለው እህቴ ግን ዛሬ ላይ እንዴት ምን ነካሽ? ምን በጣም ጣዖት አታምልኪ የመንፈስ ስራ ነው፣ በቃ የሴጣን ነው። በህንድ ጣዖት አታመልክ ያላችሁ ብዙ አላችሁና፣ ሶ ኮሜንታችሁን አይቼ እኔም ደግሞ ቤተሰቦቼ ስለማከብራችሁ ስለምወዳችሁ የምትሰጡኝን አስተያየት ሁሉም እፈጽማለሁ ማለት ነው። ከኃጢአት መስተቀር የምትሰጡኝ አስተያየት እንፈጽማለሁኝ። አሁን ወዴት ነው የምንሄደው? ወደ ውጭ። እስኪ አብራችሁ ተከተሉኝ። ግን ላይክ ሰብስክራይብ አድርጉኝ። ሰው ወዳችሁ አበረታቱ፣ ይበቃ አበረታቱኝ። እናንተን ፈቃድ እፈጽማለሁ። እናንተ ደግሞ አበረታቶኝ ጥሩ ጥሩ ነገር እንድሰራ ወደፊት አዳዲስ ነገሮችን አቀርብላችኋለሁ ማለት ነው። እስካሁን ወደ ውጭ እንውጣና እንመልከተው። ጊዛራ ብሬ፣ ገደል ገባ። ወይ ብሬ፣ ወይ ብሬ፣ ብሬ፣ ብሬ፣ ብሬ፣ ወይ ብሬ፣ ብሬ ገደል ገባ። ወይ እስኪ ካሜራ የሚዝልኝ የለም። አባዬ አካባቢው አምሮ ካሜራ የሚዝልኝ ሰው ግን የለም። እስኪ ለማስቀመጥ እንሞክራለን። ሰራው ነው ማዘ አለን። እስኪ ለማስቀመጥ እንሞክራለን። ጋይ ውይ ብሬ ብሬ ብሬ ስንት ብሬ ገደል ገባ። ስንት ሺህ ብር አውጥቼበት ብሬ ገደል ገባ። ለጣዖት በአምለቂ እስኪ እዚህ ጋ ይቀመጣል? እስኪ አሽዋው ላይ ላስቀምጠው። ስትተቀመጠልኝ ደሞ ገደል እንደ ገባ ስልኬ ወይኔ አሽዋው ተው ስጠርጥብ ነው እናንተ ተቀመጥ አማና አማና አደረሀን ስልኬ እንዳወርቅ ወይ ታያለው ታያለው ጋይስ ወይ ብሬ ብሬ ወይ ብሬ ብሬ ብሬ ብሬ ገደል ገባ ብሬ። ስንት ሺህ ብር አውጥቼ። በሉ ላይክ ላይክ እያደረጋችሁ ሼር እያደረጋችሁ ቤተሰብ ላይ ሼር እያደረጋችሁ ላቀለሉ ልቶ ግን ልቶዋ አሳዘነኝ። ደግሞ ልቶ ቤተሰብ ልይ ጋይስ ላቃጥለው ብዬ ነበር። አሳዘነኝ። ደግሞ ምን ማድረግ እንዳለብኝ አላውቅም። ምን ላድርገው? ጋ ቤተሰብ ላቃጥለልቶ አሳዘነኝ። ላቃጥለው። ይኸው ክብሪት ይዣለሁ። ክብሪት ይዣለሁ። አሳዘነኝ፣ አሳዘነኝ። ምን ትላላችሁ? ምን ላድርገው? ዋይ ዋይ ተለያየን፣ ዋይ ዋይ ተለያየን፣ እንደዛ እናንተ። ዋይ ዋይ ተለያየን፣ በር ሙሻሩዱ ለጣኦቶች ሙሻሩዱ ለጣኦት ለጣኦት የምታመልኩ ዋይ ዋይ ተለያየን እያላችሁ፣ በለለ በለለ እንዳው በለለ፣ ይዘንሩ ጣኦቱ በለለ እንዳው በለለ፣ ጣኦት ማምለያ ያላችሁ ማምለኪያ ነው ያላችሁ ማለት ነው። በለለ በለለ ጣወት በለለ ወይኔ፣ ዋይ ዋይ ተለያየን፣ ዋይ ዋይ ተለያየን። እስኪ በቃ ውሳኔ ልወስን ብላችሁ ነው። ላቃጥሎ ልቶ በቃ ጋይስ ላቃጥሎ ልቶ ስልክ ካሜራ ቀረ ስለሌለኝ ነው። ላቃጥሎ ልቶ በቃ

ባህላዊ ነገር ነው። ባህላዊ ነገር እሺ። ቤተሰብ ልቶ በቃ ልቶ መሰለኝ። አሳዘነኝ። ልቶ ላቃጥለው እስኪ፣ ምን ትላላችሁ ግን? ላቃጥለው ወስኝን የመጣሁት ግን አሁን ላይ ደግሞ አሳዘነኝ። እስኪ አንድ ቸብ ቸብ አድርግ። ይቃጠል የምትሉ አጨብጭቡ። ይቃጠል የምትሉ አጨብጭቡ። እስኪ ቸብ ቸብ። ግባ መሬት፣ ግባ መሬት ነው ዛሬ እንዴት ነው? ግባ መሬት። ዋይ ዋይ ተለያየን። ዋይ ዋይ ተለያየን። ግባ መሬት፣ ግባ መሬት። አሁን በቃ በቃ መጨረሻ ግባ መሬት ነው። አየ ግስ ግባ መሬት እያለን ነው ለቀጥሎ ነው የጋይስ ግባ መሬት ግባ መሬት እያላችሁ

ቤተሰብ ጣዋት ተቃጠለ። ዛሬ ጣዋቶች ተቃጠሉ። ዋይ ዋይ ዋይ ዋይ ጣዋቶች ተቃጠሉ። እየቀለጠ ነው እየቀለጠ እየነደደ ነው።

ማጣሁበት ብር የተቃጠለ የተቃጠለ እቤት ታላ አያስችለኝም። ብለብሰው አለው። ስለዚህ ሀጢያ ስለሆነ ማቃጠል ይሻለኛል።